የቶማስ ሳንካራ ባለቤት ደብዳቤ ለኢብራሂም ትራኦሬ፣ ደብዳቤውን ለማመስገን ብቻ አልጻፈችም። ካፒቴን ትራኦሬን ባለቤትን የገደሉ እባቦች አሁንም በሳር ውስጥ ተንጠልጥለዋል ስትል አስጠንቅቃለች። በዚያ ምሽት ትራኦሬ እንዲህ ሲል ጻፈም። እመቤት ሳንካራ፣ ደብዳቤሽ በረሃውን አልፎ አገኘኝ። እኔ ቶማስ ሳንካራ አይደለሁም፣ ብሩህነቱና ድፍረቱ ይጎድልኛል። ፕሬዝዳንቱ ደሞዛቸውን ወላጅ አልባ ለሆኑ ልጆች የሰጡትን ታሪክ እየሰማሁ ነው። ንግግሮችሽ ግን ካርታ ናቸው። እኔ የምከተላቸው ሀውልት ለመስራት ሳይሆን የጀመረውን ለመጨረስ ነው። የሚል ልብ የሚነካ ምላሽ ነበረም። ቦግ ብሎ የጠፋ መብራት፣ ሳይጀምር የከሰመው የአፍሪካው ኮከብ ተስፈኛ ባልሆን አፍሪካዊው ቼጉቬራ እየተባለ የሚወደሰው የቡርኪና ፋሶ አብዮታዊ መሪ ባለቤቷ ከተገደለም ከ37 ዓመታት በኋላ ማርያም ሳንከራ በሟች ባለቤቷ የቶማስ ሳንከራ ፎቶ እያየች በአንድ ሀገር ልብ ውስጥ የሚያስተጋባ ድብዳቤ ከባሏ ጠረጴዛ ፊት ለፊት ተቀምጣለች። ከተገደለ ከ37 ዓመታት በኋላ የሌሉበት ስቃይ የበረታ ቢሆንም ዛሬ ጠዋት የማርያም እጇ በተለየ ስሜት ተንቀጠቀጠች። በአንድ ሀገር ልብ ውስጥ የሚያስተጋባ ድብዳቤ ለመጻፍ ተነሳች። ለመጻፍ ያነሳሳትም በሳምንቱ መጀመሪያ ላይ የቡርኪና ፋሶ ወጣትና ታላቅ ስልጣን ያለው መሪ ካፒቴን ኢብራሂም ትራውሬ በከተማው መሃል የቶማስ ሳንካራ የነሐስ ምስል ማሳየቱን። በቤቷ ብቻዋን ሆና ዝግጅቱን የተከታተለችው ማርያም ዝግጅቱ ብዙ ትዝታዎችንና ተስፋን የቀሰቀሰባት ነበርም። ማርያም አሁን ከብዙ አስርት ዓመታት ዝምታና ግዞት በኋላም ለካፒቴን ትራውሬ ለመጽሐፍ ወሰነች። የምስጋና የማስጠንቀቂያና የተስፋ መልእክት እንዲህ ስትል ጀመረችው ውድ ካፕቴን ትራውሬ፣ ለቶማስ ስለሰራለት ሀውልት ስሰማ አለቀስኩኝ። ከሀዘን የተነሳ ሳይሆን በደስታ ላደረከው በሙሉ የምጨምረው ቃል የለኝም። ቃላቷ ከልብ የመነጨ ቢሆንም በፍቅርና በመጥፋት ጥላ ውስጥ ያሳለፈውን የህይወት ዘመን ትናገራለች። ለአመታት ያለፈችበትን ማርያም ገልጻለች። በገዛ ሀገሯ እንደ መናፍስት ተሰምቷት ነበርም እንዶር ጤና በ1987 ሳንካራ ከተገደለ በኋላ ስሙ ከህዝብ ቦታ ተሰርዟል። መጽሐፎቹ ተቃጥለዋል። እናም ቡርኪና ፋሶ ፍትሃዊና ቀና የሆነች ሀገር የመመስረት ራእዩ ስልጣኑ በተቆጣጠሩ ሰዎች ሞኝነት ነው ብሏል። የተከተለው ገዢ አካል የቶማስ ሳንካራን አስክሬን ለመቅበር ብቻ ሳይሆን ውርሱንም ለመቅበር ሞክሯል። ነገር ግን የካፕቴን ትራኦሬ ሐውልት ማርያም የባለቤቷን ትውስታ ከጥላ ውስጥ አውጥታ በብርሃን ውስጥ አስቀመጠው ስትል ጽፋለች። በብቸኝነት ንጋት ላይ ወደ ሐውልቱ ጎበኘች። መዳፏን በብርድና ሐብስ ላይ እንዴት እንደተጫነችና ላፍታ ያህል ቶማስን እንደገና የነካች ያህል ተሰማት። ልጆቹ ስለተዋጋው ሰው ለማወቅ ጓጉተው ልጆች በዙሪያ ተሰበሰቡ። ሳንካራ ከሞተ አስርት ዓመታት በኋላ የተወለደው አንድ ወጣት ልጅ አቅፎ እንደሱ መሆን እፈልጋለሁ ሲል ተናግሯል። የማርያም ደብዳቤ ለቶማስ ክብር ብቻ ሳይሆን የጋራ ህይወታቸው መስኮት ነበር። እንደ አውሮፓውያን አቆጣጠር በ1983 በድርቅ ወቅት እሱን እንዳገኘችው ታስታውሳለች። ወጣት የጦር ካፒቴን እያለ ሙስናን ለመቃወም የመንደር ነዋሪዎችን ሲያሰባስብ እና ተማሪዎቿን ተስፋ ለማድረግ የምትታገል አስተማሪ ነበረችን። ሰርጋቸው ቀላል ነገር ነበር፣ የሾላ ገንፎ አንድ ሳህንና ለተሻለ ሀገር ጎን ለጎን ለመታገል ቃል ገቡም። ቶማስ ሳንካራንድ ፕሬዝዳንትነት ሀገሩን ቡርኪናፋሶን የቀኞች ምድር በማለት ሰይሟቸዋል እና በአብነት ይመሩ ነበር። የመንግስት የቅንጦት መኪኖችን ሽጠዋል። ሚሊዮኖችን ክትባት ሰጥተዋል። በርካታ ዛፎችን ተክሏል እና የሴቶችን ትምህርት አበረታቷል። በቤት ውስጥ ከማርያም ጋር በበረንዳ ላይ ፍልስፍናንና ሙዚቃን ነው ሲከራከሩ ምንም ልጅ የማይመገብበትን ወደፊት የሚያልም አፍቃሪ አባትና ባልነበርም። ነገር ግን አብዮቱ ከእርሱ ጋር በጥቅምት 15 1987 ሞተም። በዚያ ምሽት ወታደሮች ቤታቸውን ወረሩ። የተኩስ ሩምታ በግንቡ ሲቀደድ ማርያም ልጆቻቸውን ከለላ አድርጋለች። በማግስቱ ጠዋት የቶማስ አስክሬን በግቢ ውስጥ በጥይት ተሞልቷል። ገዢው አካል አደጋ ብሎ ጠራው። ታሪክ የተጻፈው ወራዩን በሚፈሩ ሰዎች ነው። እንደገና የተወለደው ውርስ ግን ጥንቃቄ ግን ይቀራል። ማርያም ደብዳቤዋ ላይ ለዓመታት መደበቅን፣ ጓደኞቿን እንደጠፉ፣ በአባታቸው ግድያ አሰቃቂ ሁኔታ እየተሰቃዩ ስላደጉ ልጆቿ ገልጻለችም። ሴቶች አሁን በመስጋኝነት ሐውልቱ ስር የወፍጮ ጥቅሎችን ትተዋል። መምህራን የሳንካራ ንግግሮችን ለማንበብ ተማሪዎችን አመጡ። የድሮ ወታደሮች ሰላምታ ሰጡ እና ወጣቶች ቲሸርት ለብሰው ሳንካራ ሕያው ነው የሚል አዋጅ ተናገሩም። ማርያም ግን ለማመስገን ብቻ አልጻፈችም። ካፒቴን ትራኦሬን ባለቤቴን የገደሉ ትባቦች አሁንም በሳሩ ውስጥ ተንጠልጥለዋ ስትል አስጠንቅቃለች። ዛሬ ከዩኒፎርም ይልቅ ሱፍ ለብሰው በአዲስ መንገድ ስልጣን ይጠቀማሉ። አብዮቶች የሚሸለሙት በታላቅ ምልክቶች ብቻ ሳይሆን ልጃገረዶች ማንበብ በሚማሩበት ክፍል፣ እናቶች ከወሊድ በሚተርፉበት ክሊኒኮች ገበሬዎች መሬታቸው ባለበት መስክ ነው፣ ስትል ትራውሬን አሳሰበችውም በቶማስ የልጅነት ታሪክ አበቃች። አንበጣ መንደሩን በወረረ ጊዜ አባቱ መሰብሰብ ጀመረ። አንበጣ ምግብ ነው አለው፣ ረሃብ ውሸታም እንደሆነ ና ብዙ ጊዜ መፍትሄዎች በራሳችን እጅ እንደሚገኙ ነው። ካፕቴን፣ እኛ ድሆች፣ ደካሞችና እየተረሳን መሆናችንን በሚነግረን ዓለም ላይ አንበጣ እንዴት እንደሚጠበስ ለቡርኪና ፋሶ አሳይተሃል። መስታወት አንስተ ጥንካሬን ተመልከት ስትል ከሶስት ቀናት በኋላ ካፕቴን ትራውሬ ብቻውን ከአውቱ ፊት ቆመም። የማርያም ደብዳቤ በእጁ ነው። ከተማው በዙሪያው ጮኸች፣ እሱ ግን ሐሳቡ ጠፋ። እምባዋ የወረደበትን የቆሸሸውን ቀለም እያፈላለገ ነው። ለትምህርት ወጪዋ ኦቾሎኒ የምትሸጥ የገዛ እናቱን እና በልጅነቱ ያነሳሳውን የሳንካራ ታሪክ አስታወሰም። በዚያ ምሽት ትራውሬ እንዲህ ሲል ጻፈ፣ እመቤት ሳንካራ፣ ደብዳቤሽ በረሃውን አልፎ አገኘኝ። እኔ ቶማስ ሳንካራ አይደለሁም፣ ብሩህነቱና ዲፎቱ ይጎድለኛል። እኔ ወታደር ነኝ። ፕሬዚዳንቱ ደሞዛቸውን ወላጅ አልባ ለሆኑ ልጆች የሰጡትን ታሪክ እየሰማሁ ነው። ንግግሮችሽ ግን ካርታ ናቸው። እኔ የመከተላቸው ሐውልት ለመስራት ሳይሆን የጀመረውን ለመጨረስ ነው። ቶማስ የጀመረውን የመስኖ ፕሮጀክት ለማጠናቀቅና በዝናብ ወቅት የሴቶች ትምህርት ቤቶችን ጣሪያ ለመጠገን ቃል ገብቷል። ትዝታውን እንዲጠብቅ ጠይቀኝ። የተሻለ አደርጋለሁ። የማስታወስ ችሎታውን አላስፈላጊ አድርገዋለሁ። አዲስ ትውልድ ተመስጦ። በማግስቱ ጠዋት ሰራተኞቹ ከሀውልቱ አጠገብ ያሉትን መንገዶች ሲያስተካክሉ ፋጢማ የምትባል ጎረምሳ ልጅ ቆመ ብላ ትመለከተዋለች። በወርሷ ውስጥ ቶማስ ሳንካራ ይናገራል የሚል የተቀዳደደ ቅጂ ነበርም። ማአንዲስ የመሆን ህልም ነበራት እና እስካሁን ባታውቀውም አንድ የቡርኪናፋሱን የመጀመሪያ በፀሐይ ኃይል የሚሰራ ሆስፒታል ዲዛይን ታደርጋለችም። ከእሷ በላይ የሳንከራ የነሐስ ቡጢ ወደ አድማሱ ጠቁሟል። እናም የሆነ ቦታ ማርያም ሳንከራ እሷ እና ቶማስ የዘሩት የተስፋ ዘር በመጨረሻ ማበብ መጀመሩን እያወቀች ፈገግ አለችም። ትራኦሬን ልክ እንደ ጋዳፊና ሳንከራ አፍሪቆም የተባለው የአሜሪካን ወታደራዊ ተቋምና ሀብቷ ጠላት የሆነበት አፍሪካ ልክ ተመሳሳዩን መዋመር ጋዳፊ ላይ ያደረጉትን ትወና አሁን ተራው ኢብራሂም ትራኦሬ ላይ የሆነ ይመስላል። በሺዎች የሚቆጠሩ ወጣቶች በቡርኪና ፋሶ ዋና ከተማ ዋጉድጉ በሚገኘው አብዮት አደባባይ ተገኝተው ለፕሬዝዳንት ካፕቴን ኢብራሂም ትራኦሬ የድጋፍ የአብሮነት ሰልፍ፣ አድርገዋል። ኢብራሂም ትራውሬ ለህዝቡ ስጋት ነው፣ የቡርኪና ፋሶን የወርቅ ክምችት ለግል ጥቅሙ አላአግባብ እየተጠቀመበት ነው በሚል የአሜሪካ ጀነራል ማይክል ላንግሌን የቡርኪና ፋሶ ፕሬዚዳንት ካፕቴን ኢብራሂም ትራውሬን የአመራር ዘይቤ መቃወማቸውን ተከትሎ በጋምቢያ፣ ኬንያ፣ ኒውዮርክ፣ ካናዳ፣ ፓሪስ እና ሌሎችም ትራውሬን ለመደገፍ ተመሳሳይ ሰልፎች እየተደረጉ ነው። ከሁለት ሳምንታት በፊት በዩናይትድ ስቴትስ ፕሬዚዳንት ካፒቴን ኢብራሂም ትራውሬ የቡርኪና ፋሶን ወርቅ ራሳቸውን እና ግዛዙን ለመጠበቅ ተጠቅመዋል ብለው ከሰዋል። ከዚያን ጊዜ ጀምሮ በሚሊዮን የሚቆጠሩ አፍሪካውያን በሀገር ውስጥም ሆነ በውጭ የሚገኙ ለካፒቴን ኢብራሂም ትራውሬ ድጋፋቸውን በኦንላይን እየገለጹ ነው። ለጋዳፊ ሳንካራና ሉሙምባ ሞት ሚና ለተጫወቱት ምዕራባውያን ጠንካራ መልእክት እያስተላለፉ ነው። ካፒቴን ኢብራሂም ትራውሬ ላይ ይህንን መፈጸም አይችሉም ብለዋል። አፍሪኮም የተባለው የአሜሪካን ወታደራዊ ተቋምና ሀብቷ ጠላት የሆነባት አፍሪካ ልክ ተመሳሳዩን መዓመር ጋዳፊ ላይ እያደረጉትን ትወና አሁን ተራው ኢብራሂም ትራውሬ ላይ የሆነ ይመስላል። የሊቢያ ሀብት ለሊቢያን በሚል አቋሙ ህዝቡን ሀብታም ሀገሩን የበለጸገች አፍሪካዊ ሀገር አድርጎ የነበረው የሊቢያው ታላቅ መሪ መዋመር ጋዳፊ የአሜሪካንና የአውሮፓውያንን የነዳጅ ኩባንያዎች ከሀገሩ ካባረረ በኋላ ከሁለትም ዘመቻ ተጀመረበትም። አሜሪካ ጋዳፊ የሊቢያን ህዝብ ሀብት ለራሱ ስልጣን ማስጠበቂያ እየተጠቀመበት ነው፣ ህዝቡ በጭቆና ስር ነው። የሊቢያን ህዝብ በአምባገነንነት የያዘው መሀመድ ጋዳፊ ከስልጣኑ ካልተወገደ ይህ ህዝብ በጭቆና መኖር ነው አለችም። ከዚያም በአፍሪካ ጥቅሟን እንዲያስከብርላት አፍሪኮን ብላ ባቋቋመችና በአድሚራል ሳም ሎክሌር በሚመራው ወታደራዊ ተቋም በኩል ጋዳፊን የማስወገድ ሚስጥራዊ ዘመቻ ከፈተችም። በመጨረሻም በ2011 አሜሪካና አጋሮቿ አይደለም ለሀገሩ ለመላው አፍሪካውያን ብሩ ቀን ነጻነትንና እድገትን የሚመኘውን ታላቁን መሪ መሐመድ አቡ ምንያር ጋዳፊን አፍሪኮም በተባለው የአሜሪካን ጥቅም ጠባቂ ወታደራዊ ተቋም ጋዳፊን አስወግደው የልቢያ ነዳጅ እንደ ልብ መቅዳት ጀመሩም። ሰሞኑን ደግሞ በ2011 አድሚራል ሳም ሎክሌር እንዳደረገው በቅርቡ አፍሪኮምን እንዲመራ የተሾመው ሚካኤል ኢንላንግሌ የተባለ የአሜሪካን ጀነራል ወጣቱን የቡርኪና ፋሶን መሪ ኢብራሂም ትራኦሬን የሀገሪቱን የወርቅ ክምችት ለስልጣን ማስጠበቂያው እያዋለው ነው፣ የቡርኪና ፋሶ ህዝብ ጭቆና ስር ነው፣ በሀብቱ መጠቀም አልቻለም፣ ነጻነት ተጠምተዋል ሲል መናገሩ የዚህ ሰሞን የአፍሪካውያን መነጋገሪያ ሆኗል። በቅርቡ በዩናይትድ ስቴትስ ሴኔት ችሎት ላይ አወዛጋቢውን ክስ ያቀረበው ላንግሌ የወታደራዊ መሪውን የአገሪቱን ለግል ደህንነት ጥበቃ እንዲያደርጉ አድርጓል ሲል ከሷል። እንደ ማይክል ገለጻ ከሆነ ኢብራሂም ትራውሬ የአገሪቱን የወርቅ ክምችት ከብሔራዊ ጥቅም ይልቅ ለግል ጥቅሙ እየተጠቀመበት ነው፣ በመሆኑም ለገዛ ወገኖቹ ስጋት ነው ብሏል። ትራውሬ ብሔራዊ ሀብቱን ለደህንነት ጥቅሙ እንዴት እንዳዘዋወረ አጽንኦት ሰጥቶ ተናግሯል። ይህን ተከትሎ የተለያዩ የሀገር ውስጥና የአፍሪካ ሚዲያዎች በዩኤስ ሴኔት ላይ ቅሬታቸውን እያሰሙ ይገኛል። አንዳንድ ባለሙያዎች በዩኤስ ጄነራል በኩል የቀረበው ክስ መሰረተ ቢስ መሆኑንና ቡርኪናፋሶ በቅርቡ የአሜሪካን ሰልባጅ አልፈልግም በማለቷ በቃል መሆኑን ገልጿል። የአሜሪካ ሴኔት ይህንን ክስ ቢያቀርበም የፕሬዚዳንት ኢብራሂም ትራኦሬ ሁለት ዓመታት የፈጸማቸው ተግባራት ወጣቶች እድሉን ማጣታቸው እንጂ የመሪነት አቅም እንዳላቸው ማረጋገጫ ተደርጎ እየተወሰደ ይገኛል። የቡርኪና ፋሶ አጠቃላይ ምርት ከ18.8 ቢሊዮን ዶላር ወደ 22 ቢሊዮን ዶላር ገደማ ማደጉም የአገር ውስጥ የማቀነባበር አቅምን ለማሳደግ ዘመናዊ የወርቅ ማዕድን በመክፈት ያልተጣራ የቡርኪና ፋሶ ወርቅ ወደ አውሮፓ መላክ መቆሙ የቡርኪናፋሶን ሁለተኛ የጠጥ ማቀናበሪያ ፋብሪካ በመገንባት ምርትን ለማሳደግ እና የገጠር ባለድርሻ አካላትን ለመደገፍ ከ400 በላይ ትራክተሮች፣ 239 ቴለር፣ 710 የሞተር ፓምፖች እና 714 ሞተር ብስክሌቶችን በማሰራጨት ለግብርና ቅድሚያ በመስጠት በቡርኪናፋሶ ነፋሱ የቲማቲም ምርት በ2022 ከነበረበት 315,000 ሜትሪክ ቶን በ2024 ወደ 360,000 ሜትሪክ ቶን ማሳደግ መቻሉ የማሽላ ምርት ከ2022 ከ970,000 ሜትሪክ ቶን በ2024 ወደ 1.1 ሚሊዮን ሜትሪክ ቶን ከፍ ማለቱ የሩዝ ምርት በ2022 ከነበረበት 280 ሜትሪክ ቶን በ2024 ወደ 326 ሜትሪክ ቶን ማደጉም የግብርና ምርትን ከፍ ለማድረግ የተሻሻሉ ዘርና ሌሎች የእርሻ ግብዓቶችን ማቅረብ፣ 1 ሚሊዮን መንገደኞችን ማስተናገድ የሚችል አዲስ አየር ማረፊያ፣ በአፍሪካ የመጀመሪያው የኤሌክትሪክ መኪና ማምረቱን የራሳቸው የአሜሪካን ሚዲያዎችን ሳይቀር የዘገቡት እውነታ ነው። ይህንን የሚያውቁትም አሜሪካን አሳዛኝ ቅቢያንጓች ብለውታል።